የአራት መቶ ሪከርድን መስበር ነው የምፈልገው። ኢትዮጵያ ላይ ያው ብዙ አትታወቅም አጭር ርቀት ላይ። እኔ ደግሞ ማሳወቅ ፈልጋ ሀገሬን ወክዬ የሀገር ባንዲራ ማለው ፈልጋለሁ። እነርሱ እንደ ቀደሙት ታሪክ ሰርተው ለማለፍ ዛሬ ላይ ሆነው ነገን በብሩህ የሚያልሙ አሸናፊነት ከነፍሰ ስጋቸው የተጋመደ የሀገርን አሸናፊነት ለማስቀጠል የሚታጥሩ ነገ ላይ በትልልቅ የአትሌቲክስ መድረኮች ራሳቸውን ለመግለጥ በጅምር ላይ የሚገኙ የነገ ተስፋዎች በአገራችን ከሚገኙ የስፖርት ማሰልጠኛ ማዕከላት መካከል አንዱ የሆነው የጥሩነሽ አካዳሚ ከሚያሰለጥናቸው 317 ሰልጣኞች 245ቱ የአትሌቲክስ ሰልጣኞች ናቸው። 15 ኤሊት አሰልጣኞች ደግሞ እነዚህ ታዳጊዎች በቀን ሁለቴ በንድፈ ሀሳብና በተግባር ያሰለጥናሉ። እነዚህ ታዳጊ ሰልጣኞች በማዕከሉ በሚቆዩባቸው ጊዜያት የስልጠና ሂደታቸው ምን ይመስላል? በሳምንት ስድስት ቀን ነው እዛ እንደ የፊልዱ ደግሞ በስልጠናዎቹ የጂም ስራ አለ። የዚህ ሜዳ ላይ ትራክ ላይ ስራ አለ። የተለያዩ ለእቨንቱ የሚያስፈልጉ ስራዎች እየተሰሩ ያሉበትና ሰልጣኙም በሞራል እና በትጋት እየሰራ ያለበት ሁኔታ ነው ያለው። ለእያንዳንዱ ስፖርት አይነት የሚያስፈልጉትን አትሌቶች ወይም ሰልጣኞች በመልመል ከዛ ነው የሚጀምረው። ከዛ ጀምሮ ልጆቹ የሚያስፈልጋቸውን ነገሮች በማሟላት በዛ መልኩ እየሰለጠኑ ይገኛሉ። ዓለም ኢትዮጵያ የማይነጥፍ የአትሌቲክስ መፍለቂያ ነች እንዲል፣ እነዚህ በጥሩነሽ አካዳሚ የሚሰለጥኑ ታዳጊዎች በተለያዩ ርቀቶች ነው እየሰለጠኑ የሚገኙት። ከተለያዩ የሀገራችን ክፍሎች የተወጣጡ ታዳጊዎቹ ወደ አካዳሚው የገቡበትን ወቅት አስታውሰው በማዕከሉ መግባታቸው ያገኙትን ለውጥ እንዲህ ይገልጣሉ። ታማሪች ነው ከደረጃ ጥሩ አሁን ገና እየጨመሬ ነው

በጣም ለውጥ አለ ማለት ነው። ይሄ ግቢ በመግባቴ ማታ 2014 ምንም አይነት ፐርፎርማንስ አልነበረም፣ ግን አሁን የተሻለ እንደ ኢትዮጵያ የተሻለ ውጤታማ የሆንኩ ነው ብዬ አምናለሁ። ያም ከአሰልጣኞች ጭምር አንጻር ነው። ኦሎምፒክን ጨምሮ በተለያዩ ውድድሮች የሀገርን ባንዲራ ከፍ ብሎ እንዲውለበለብ ያደረጉ ጀግኖች አትሌቶቻችን በእድሜም ሆነ በተለያየ ምክንያት ከሩጫው በራቁ ወቅት የእነሱን ፈለግ ተከትለው የአሸናፊነትን መንገድ ለማስቀጠል የሚተጉት ታዳጊዎቹ አካዳሚዎች እንዲስፋፉ ይበጃል ያሉትን ሀሳብ እንዲሰጥተዋል። በጣም ደስ የሚል አካዳሚ ነው በዚህ ከቀጠለ ብዙ ልጆች የሚወጡበት እንዲሆነ ተስፋ አለን ኢትዮጵያን እየጠቀመ ያለው በዚህን ሰዓት ይህ አካዳሚ መቶ ከመቶ ማለት ነው ማንም ክለብ አሁን ብዙ ክለቦች አሉ ኢትዮጵያ ውስጥ ግን ያለው አካዳሚ ኢትዮጵያ ውስጥ ሁለት አካዳሚ በብዛት ደግሞ አትሌቲክስ ላይ የሚሰራው ይህ አካዳሚ ነው ይህ አካዳሚ ባይኖር ብዙ ልጆች አይወጡም እኛ አሁን አለም ላይ የምናየው ላሜቻ እነ ሳሙኤል እነ ታደሰ ታከለ እነኛ አይወጡም ነበር እና እኛም ተከትለን ከእዚህ አንገባም ነበር። ይሄ አካዳሚ ባይ ነው ይሄ አካዳሚ በጣም ትልቅ ነገር ነው። እንደውም ከክለብ በላይ አካዳሚ ቢበዛ ለአትሌት ተሻለ ያስተዋጽኦ አለው ብዬ ነው የማስበው። ገና ጀማሪ አትሌት ስለሚያሰናትል አንደኛ፣ በስነ ልቦና ጠንክረህ ተወጣ ለ ለውድድር እንዴት መዘጋጀት እንዳለበት ብዙ ነገር እዚህ ተምረህ ስለምትወጣ ብዙ አስተዋጽኦ አለው ብዬ ነው የማስበው። እኔ እዚህ ስንሆን ደግሞ እረፍት የምናደርግበት ሰዓት አለ። ምግባችን በስነ ስርዓት የምንወስድበት ሰዓት አለ። የስልጠና ሰዓት አለ። በዚህ ሁሉ መሀል ደግሞ ውጤት ይመጣል ማለት ነው።